ሳውዲ አረቢያና ግብፅ፣ ሱዳንና ጅቡቲን በመያዝ በቀይ ባህር ላይ ወታደራዊ ልምምድ አድርገዋል። በቀይ ባህር ላይ ያላትን ተጽዕኖ ከፍ ለማድረግ የኤርትራውን ፕሬዚዳንት ኢሳያስ አፈወርቅን ወደ ካይሮ ጠርታ ስትመክር የነበረችው የጅቡቲ ወደብንም ለማልማት ልኡካኖቿን ወደ ጅቡቲ የላከችው ግብፅ አሁን ደግሞ በአፍሪካ ቀንድ የሚገኙ ሀገራት ጋና ከሳውዲ አረቢያ ጋር በመሆን በቀይ ባህር ላይ ወታደራዊ ልምምድ ማድረግ ጀምራለች።

በክልሉ የባህር ላይ ደህንነት ለማስጠበቅ ያለመ እንደሆነ ሀገራቱ በጋራ ባወጡት መግለጫ ላይ አስታውቀዋል። ወታደራዊ ልምምዱ የተሳታፊ ሀገራትን የጦር ኃይል ክህሎት ለማጎልበት የልምድ ልውውጥ ለማሳተፍ እንደሆነ ቢገለጽም በአባይ ግድብ በኢትዮጵያ የተረታቸው የኢትዮጵያን ጉሮሮ ለመዝጋት ወደ ጅቡቲ ያመራቸው ግብጽ ወዳጇን አጇን ሳውዲ አረቢያን በመያዝ በቀይ ባህር ላይ አይኗን ጥላለች። በጅቡቲ አዲስ ወደብ ለማልማት ከሀገሪቱ ጋር ከሰሞኑ ስምነት ያደረገችው ካይሮ ከኢትዮጵያ የኤሌክትሪክ ኃይል ስትገዛ የነበረችው ጅቡቲ የሶላር ኃይል ካልሰራውልሽ እያለቻት ትገኛለች። በቀይ ባህር ያለውን የንግድ ልውውጥ ለማሳለጥ የስዩዝ የአሌክሳንድሪያና የአይንሶክና ወደብ አልበቃኝ አይገኝም ያለችው ግብጽ የጅቡቲን ወደብ ለማልማትና 20 ሜጋዋት የሚያመነጭ የሶላር ኢነርጂ ለማቅረብ ደፋ ቅና ማለቷን ቀጥላለች። 1450 ሜትር ርዝመትና 18 ሜትር ጥልቀት ያለውን የወደብ ግንባታ ለማድረግ ከጅቡቲ ጋር የተስማማችው ካይሮ የጅቡቲን ሆድ የሚሞላውን የወደብ ንግድ ካላዘመንኩ ብላለች። ለበርካታ ዓመታት በህወሓት አማካኝነት ኢትዮጵያና የኢትዮጵያ ሕዝብ የባህር በር አልባ ሆኖ ቆይተዋል። የደርግን መንግስት ለመጣል ጫካ የገባው አገዛዙ እንዲወድቅ በሻቢያ ጦር ወታደራዊ ስልጠና ሲሰጡ የነበረው ህወሓት የሀሳቡን ወደብ ለኤርትራ በመስጠት ታሪክ የማይሽረው የኢትዮጵያ ሕዝብ ይቅር የማይለውን ውሳኔ አስተላልፏል። በዙፋኑ ላይ እንዲደላደል በር የተከፈተለት በኢትዮጵያ ምድር ገብቶ ጥቃት የፈጸመው ሻቢያ የወረረውና የያዘውን መሬት የህወሓት አመራሮች ቀስ ብለን ከ20 እስከ 25 ዓመት ባለው ጊዜ ውስጥ እናስለቅቃለን ሲሉም ቆይተዋል። በኢትዮጵያውያን አይበገሪነት ጦሩን ከኢትዮጵያ ምድር ያወጣው አሰብንም በጫካ ላይ ውል ፈጽሞ ኢትዮጵያን ወደብ አልባ ያደረጋት ሻዕቢያ የኢትዮጵያ የባህር በር ጥያቄ ሲያስጨንቀው ቆይቷል። ይህንንም የኢትዮጵያ ጥያቄ ለማስቆም የኤርትራው ፕሬዚዳንት ኢሳያስ አፈወርቅ በግብፅ ካይሮ ለአምስት ቀናት የሚሆን የስራ ጉብኝት ማድረጋቸውም ይታወሳል። ቤተ መንግስታቸውን ዘግተው ውይይት ሲያደርጉ የነበሩት አብደል ፈታር ሲሲና ኢሳያስ አፈወርቅ ለውይይታቸውን ከጥንት ጀምሮ በአፍሪካና በቀይ ባህር ላይ ተጽዕኖዋን ስታሳረፍ የነበረችውን ኢትዮጵያን አጀንዳቸው አድርገዋል። የኢሳያስ አፈወርቂን ጭንቀትና ብሶት የሰሙት በኢትዮጵያ ላይ ጫና ለመፍጠር የሻዕቢያው ወታደር ሲያስታጥቁ ከረሙት የግብፁ ፕሬዚዳንት አብደልፈታ አል ሲሲ የሳውዲውን አልጋ ወራሽ መሐመድ ቢን ሰልማን አሳምነው በቀይ ባህር ላይ ጦራቸው ልምምድ እንዲያደርግ አድርገዋል። በሲዩዝ ካናል መተላለፊያ አማካኝነት ረብጣ ዶላሮችን የምታገኘው ግብጽና ነዳጆቿን በቀይ ባህር ላይ በማስተላለፍ ለውጭ ሀገራት የምትሸጠው ሳውዲ አረቢያ በቀይ ባህር ላይ የጋራ የባህር ኃይል ለመመስረት በመስከረም ወር እቅድ አውጥተው እንደነበረ ዘ ኒው አረብ ዘግቧል። በቅርብ ዓመታት ውስጥ የየመኑ ታጣቂ ቡድን ሀውቴ በቀይ ባህር ላይ ጥቃት እየፈጸመ መምጣቱ ጭንቀት ውስጥ የከተታት ሳውዲ አረቢያና የኢትዮጵያ የባህር በር ጥያቄ እንቅልፍ የነሳት ግብጽ የባህሩን ደህንነት ለመጠበቅ የሚል ሰበብ በመፍጠር ወታደራዊ ልምምድ ጀምረዋል። ይህም ሀገራቱ የባህር ላይ የጦር ልምምድ ለተወሰኑ ቀናቶች እንደሚቀጥልም ተገልጿል። በመካከለኛው ምስራቅ ሀገራት ላይ ያላትን ጡንቻ ለማሳየት ከዩናይትድ አረብ ኤምሬት ጋር የተፋጠጠችው ሳውዲ አረቢያ ባዘጋጀችው የጦር ልምምድ ላይ ፓኪስታንና ሞሪታንያ በታዛቢነት መሳተፋቸውን አስታውቃለች። የጦር ልምምዱን በተመለከተ አስተያየታቸውን የሰጡት የሳውዲ አረቢያ የጦር መርከቦች አዛዥ ሪየር አድሚራል መንሱር ቢን ሳውድ አልጁአይድ ልምምዱ በተሳታፊ ሀገራት መካከል ያለውን የመከላከያ ትብብርና የጸጥታ ውህደትን ለማጠናከር ያለመ ስትራቴጂካዊ የባህር መተላለፊያ መንገዶችንና የዓለም አቀፍ አቅርቦት መስመሮችን ለመጠበቅ ውጥን የያዘ እንደሆነ ተናግረዋል። የጦር አዛዡ አክሎ ወታደራዊ ልምምዱ ዓለም አቀፍ ንግድን ለመጠበቅ አስተዋጽኦ እንደሚያደርግ አስታውቀዋል። ሳውዲ አረቢያ የምትደግፈውን የየመንን መንግስት ያሳተፈው ዮርዳኖስንም፣ የጋበዘው በእርስ በርስ ጦርነት እየታመሰች የምትገኘው ሱዳንንም ነይ ተቀላቀይ ያሉት ሳውዲ አረቢያና ግብፅ፣ ጅቡቲስ ለምን ይቅርብሽ በማለት በወታደራዊ ጦር ልምምዱ ላይ እንድትሳተፍ አድርገዋል። ሀገራቶቹ የከርሰ ምድርና የአየር ላይ ጦር እንዲሁም የኤሌክትሮኒክስ ጦርነትን፣ ህገወጥ ንግድን፣ ሽብርተኝነትና ወንበዴነትን ለመከላከል የሚረዳ የጦር ልምምድ እያደረግን ነው ብለዋል። ንግግራቸውና ተግባራቸው ተገላቢጦሽ የሆነባቸው ሱዳን በእርስ በርስ ጦርነት እንድትታመስ ያደረጉት ሳውዲ አረቢያና ግብጽ የኢትዮጵያ የባህር በር ጥያቄ አንድን በሻቢያ ጥቃት አንድም በጅቡቲ ወደብ ለማስቆም የፈለጉ መስለዋል። በቀይ ባህር ላይ ወንበዴዎች ለማስቆም ጦራችንን በባህሩ ላይ አሰማርተናል እያሉ የሚገኙት የቀይ ባህርን የሚዋሰነው በምስራቅ አፍሪካ ለበርካታ ዓመታት ሰላም እንዳይኖር ስራ ሲሰራ የቆየውን ሻቢያ እንደ አሸባሪ ከማየት ተቆጥበዋል። በኢትዮጵያ ላይ ጫና ለማድረስ ሁለቱም በምስራቅ አፍሪካ ለረጅም ጊዜ በስልጣን ላይ የቆዩትን ኢሳያስ አፈወርቂንና የጅቡቲውን ፕሬዝዳንት ኢስማኤል ኦማር ጊሌን ካሊያዝም ብለዋል። ኢትዮጵያ የኤሌክትሪክ ኃይል ስትገዛ የነበረችው ሕዝቦቿንም ለመመገብ ወደቡን ለኢትዮጵያ በማከራየት ረብጣ ዶላሮችን እያገኘች ያለችው ጅቡቲ በአንድ እጇ ኢትዮጵያን በአንድ እጇ ግብጽና ሳውዲ አረቢያን ለመያዝ ተገድዳለች። በሀገሯ የተከሰተውን የውስጥ ፖለቲካ በቅጡ ሳትፈታ በጋዛም በኤርትራም በጅቡቲም አንድ እግሯን እያሳረፈች ያለችው ግብጽ ሳውዲ አረቢያን በመያዝ በኢትዮጵያ ላይ ለመዝመት የፈለገች መስሏል። የሳውዲ አረቢያው ብርጋዴር ጄኔራል አብደላህ ቢን አልአኒዝ በቀይ ባህር ላይ የተደረገው የጦር ልምምድ በ2019 ከተደረገው ልምምድ በእቅድና በተግባር አፈጻጸም ጥራት ያለው እንደሆነ ተናግረዋል። ወታደራዊ ልምምዱ ጸረ ሽብርተኝነት ለማስቆምና የሚታገቱ ዜጎችን ለማዳን ተልዕኮ እንደያዝ አስታውቀዋል። የስትራቴጂክ ባለሙያዎች በግብፅና በሳውዲ አረቢያ መካከል ያለው የባህር ላይ የትብብር ስምምነት በቀይ ባህር አካባቢ ያሉ ስጋቶችን ለመጋፈጥና የአረብ ሀገራቶችን ህብረት ለማስፋፋት እንደሆነ ቢያስታውቁም መሐመድ ቢን ዛይድን መጣል የሚፈልጉት መሐመድ ቢን ሰልማንና፣ የኢትዮጵያን ብልጽግና ከጅምሩ መቅጨት የሚፈልጉት አብደል ፈታል ሲሲ በቀይ ባህር የመጣብንን ሁሉ ድባቅ እንመታለን እያሉ ይገኛል። መሪዎቹ በቀይ ባህር ላይ ያሳዩት ፍላጎት የተመለከተው አሰብንም ምጽዋንም በአግባቡ ሳይጠቀም ዜጎቹን ለረሃብ ያጋለጠው ሻቢያ የሀገራቶቹ መሳሪያ በመሆን በኢትዮጵያ ላይ ከመሳዩ ህወሀት ጋር ግጭት ለመፍጠር ዝግጅት ቢያደርግም በሀገራቶቹ ግብዣ እንዳልቀረበለት ይፋ አልተደረገ። በሱዳን የእርስ በርስ ጦርነት እጁን በማስገባት ለአልቡርሃን ጦር ድጋፍ የሚያደርገው በፈጥኖ ደራሽ ኃይሉም የማስጠንቀቂያ መልእክት ሲደርሰው የነበረው ሻቢያ በጦር ልምምዱ ላይ በውክልና ሳይሳተፍ እንዳልቀረ መላምቶች እየተቀመጡ ይገኛል። በጠቅላይ ሚኒስትር አብይ አህመድ የጦር መሳሪያ ወደ ኢትዮጵያ እንዳያስገባና ሀገር እንዲሆን ሲናገረው የነበረው ሻቢያ ለሳውዲ አረቢያና ግብፅ የቀይ ባህር ስኬት ለመንገድ ጠራጊነት እንደተፈለገ ሳያውቀው ይቀራል መሰለም። ኢትዮጵያን ከባህር በለማስወገድ የተለያዩ ሴራዎችን ሲጠነስስ የነበረው ሻቢያ ከዓመታት በፊት በጫካ ውስጥ ከህወሀት ጋር ስምነት እንዳይጣስበት የሚያደርግ ተግባር በቀይ ባህር ላይ ተመልክቷል። ግብፅና ሳውዲ አረቢያም ለመሞት የተጣጣሪ የሚገኘውን ህይወቱን የሚያሰነብቱለት መስሎታል። ይህ ተግባር ግን ዜጎቹን ሲያሰቃይበት የነበረውን ዙፋኑ እንደማያቆይለት በጠቅላይ ሚኒስትር ዶክተር አብይ አህመድ ሲናገረው ቆይቷል። የኢትዮጵያ ሕዝብ ያልወሰነበት ወደ መመለስ እንዳለበት በፓርላማ ለተሰበሰቡ የህዝብ ተወካዮች ምክር ቤት አባላት ሲናገሩ የነበሩት ጠቅላይ ሚኒስትር ዶክተር አብይ አህመድ የውጭ ሀገራትን የጦር መሳሪያ ተማምኖ ግጭት ውስጥ ለመግባት እየተንደረደረ ያለው ሻቢያ ይህ ተግባሩ እንደማያዋጣው ተናግረውም ነበር። ለዚህ ደግሞ ማሳያ ሩሲያንና ዩክሬንን፣ እስራኤልንና ፍልስጤምን አስቀምጠዋል። ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል፣ እንትና ያግዘኛል የሚባል ነገር። ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተውነ በሩሲያ ላይ ጫና ለመፍጠር በተለያዩ የአውሮፓ ሀገራት ጦር ማስቀመጥ የፈለገው ኔቶ ሕብረቱን መቀላቀል የምትሻውን ዩክሬንን ማዳን አልቻለም። እያቃጠላት ያለውን እሳትን ማጥፋት ተስኖታል። በኢራን ድብቅ ተልዕኮ ተሰጥቶት በእስራኤል ጥቃት የፈጸመው ሐማስ ፍልስጤማውያን በእስራኤል ጦር ጥቃት ሲያስጨርስ ከኢራን የባከኑ ባለስቲክ ሚሳኤሎች በስተቀር አንድም አካል አብሬህ ነኝ ያለው አልነበረም። ይህንን ሁሉ ድራማ የተመለከቱት ጠቅላይ ሚኒስትር ዶክተር አብይ አህመድ ውሃትም ሻቢያም ከዩክሬንና ጋዛ ትምህርትን ተማሩ ሲሉ መልእክታቸውን ሲያስተላልፉ ቆይተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድን ንግግር አስመራ ሆኖ ሲያደምጥ የነበረው የኤርትራው ፕሬዝዳንት ኢሳያስ አፈወርቅ አሰብን ሊከላከሉለት የመሰለውን የጦር ልምምድ ሳውዲ አረቢያ፣ ግብጽ፣ የመንና ሱዳን ሲያደርጉ ተመልክቷል። የምስራቅ አፍሪካ ሀገራትን በመያዝ ከወዳጇ ግብጽ ጋር በመሆን በቀይ ባህር ላይ ወታደራዊ ልምምድ ያደረገችው ሳውዲ አረቢያ ከዚህ ቀደም ጥቃት ስትፈጽምበት የነበረውን ሀውቲን ለማስታገዝ ያለመ ወታደራዊ ልምምድ እንዳደረገች እየተነገረላት ይገኛል። የእስራኤል ጦር በጋዛ ሰርጥ ላይ ጥቃት በመፈጸሙ ምክንያት በእስራኤል መርከቦች ላይ ጥቃት ሲፈጽም የነበረው ሀውቲ ከሀገራቶቹ ትልቅ መልእክት ተላልፎለታል። ታጣቂ ቡድኑ በቀይ ባህር ላይ ጥቃት ጥቃት በመፈጸሙ ምክንያት በሲዩዝ ካናል ላይ ማግኘት የነበረባት መቶ ሚሊዮን ዶላር ያጣችው ካይሮ በኤደን የሚገኘውን የየመንም መንግስት ከምትደግፈው ሳውዲ አረቢያ ጋር ወታደራዊ ጦር ልምምድ አድርጋለች። የኢትዮጵያን የወደብ ጥያቄ እንደ ኤርትራ ያስጨነቃት በቀይ ባህር ላይ ጥቃት ሲፈጽም የነበረውን የየመኑን ታጣቂ ቡድን ሀውቲ ማስታገዝ የፈለገችው የኢትዮጵያንም ጉሮሮ ለመዝጋት የጅቡቲ ሁነኛ ወዳጅ የሆነችው ካይሮ ወታደራዊ የጦር ልምምዱ ላይ ሱዳንም እንድትሳተፍ አድርጋለች። በመሐመድ ሐምዳን ዳጋሉንና በአብደልፈታ አልቡራን አማካኝነት እየተታመሰች ያለችው ሱዳን የፖርት ሱዳን ወደቧን ከፈጥኖ ደራሽ ኃይሉ ጥቃት ለመከላከል የሀገራቱን ወታደራዊ የጦር ልምምድ ተቀላቅላለች። በዩናይትድ አረብ ኤምሬት ድጋፍ እንደሚደረግለት የሚነገርለት የሱዳኑ ፈጥኖ ደራሽ ኃይል የሱዳን ጦር በያዘው ፖርት ሱዳን ላይ ተደጋጋሚ የድሮን ጥቃት ሲፈጽም ቆይቷል። ለዩናይትድ አረብ ኤምሬትና ለመሐመድ ቢን ዛይድ ጡንቻቸው ማሳየት የፈለጉት የሳውዲው አልጋወራሽ ልዑል መሐመድ ቢን ሰልማን ከሰሞኑ በርካታ ሕዝቦቿን ወደ መቃብር የላከችው በምግብ እጥረት ምክንያት ዜጎቿን እያሰቃየች ያለችውን ሱዳን በጦር ልምምዱ ላይ እንድትሳተፍ ጋብዘዋል። በእርስ በርስ ጦርነት እየተታመሰች ያለችው ሱዳን በወታደራዊ ጦር ልምምዱ ላይ እንድትሳተፍ ከሳውዲ ጋር የመከረችው ግብጽ የውጭ ጉዳይ ሚኒስትሯ ባደር አብደላቴን ወደ ፖርት ሱዳን በመላክ በአባይ ወንዝ ላይ ንግግር ማድረጓ ኤስአይኤስ አስታውቋል። የሱዳኑ የውጭ ጉዳይ ሚኒስትር ማሄልዲን ሳሌም በተገኙበት ስብሰባ ላይ የፕሬዚዳንት አብደል ፈታ አል ሲሲ መልእክት ለአልቡርሃን ያስተላለፉት የግብፁ የውጭ ጉዳይ ሚኒስትር ባደር አብደላቴ ካይሮ ለሱዳን አንድነቷና ሉዓላዊነቷ ድጋፍ እንደምታደርግ የማረጋገጫ መልእክታቸውን አስተላልፈዋል። የግብጽ የውጭ ጉዳይ ሚኒስትር መግለጫ እንዳስታወቀው ሁለቱ ወገኖች በሱዳን ወቅታዊ ሁኔታ ላይ መወያየታቸውና የሱዳን የግዛት አንድነትና ብሔራዊ ተቋማትን በተመለከተ ትኩረት ሰጥተው እንደመከሩም ይፋ ተደርጓል። የውጭ ጉዳይ ሚኒስትሮቹ ያደረጉት ውይይት በአባይ ተፋሰስ የውሃ ደህንነትና ትብብር ላይ የተኮረ እንደሆነም ተገልጿል። ሁለቱ የውጭ ጉዳይ ሚኒስትሮች በአባይ ተፋሰስ ሀገራት ያላቸውን አንድነት በመግለጽ የጋራ የውሃ ሀብት አጠቃቀምን የሚመለከቱ ዓለም አቀፍ ህግጋትን ሙሉ በሙሉ ማክበር ማስከበር እንደሚያስፈልግና በናይል ወንዝ ላይ የነጠላ እርምጃዎችን ውድቅ ማድረግ እንደሚያስፈልግ አጽንኦት መስጠታቸው ተገልጿል። የኢትዮጵያ የወደብ ይገባኛል ጥያቄ ተቀባይነት እንዳያገኝ ከኢሳያስ አፈወርቂ ሀሰን ሼክ ሙሐሙድና ኡማር ጊሌ ጋር ሲመክሩ የነበሩት ፕሬዚዳንት አልሲሲ የውጭ ጉዳይ ሚኒስትራቸውን ወደ ሱዳን በመላክ የአባይ ውሃ ይመለከተናል በማለት ጥያቄ ማቅረባቸውን ቀጥሏል። ባድር አብደላቲን ተቀብሎ ያነጋገሩት የሱዳን ጦር ኃላፊ ጀነራል አብደል ፈታህ አልቡርሃን የግብፅን ቀጣይነት ያለውን ድጋፍ አድንቀው ለፕሬዝዳንት ሲሲ ሰላምታቸውንም አቅርበው ግብጽ ለሱዳን የምታደረገውን ቅንነትና የማያቋርጥ ድጋፍ አሞካሽተዋል። ከአልቡርሃን ጋር ውይይት ያደረጉት ባድር አብደላቲ ሀገራቸው ግብፅ በሱዳን ሰላም እንዲሰፍን አህጉራዊና ዓለም አቀፍ አጋሮቿ ጋር ተባብራ ለመስራት ዝግጁ መሆኗን ተናግረዋል። የውጭ ጉዳይ ሚኒስትሩ በአልፋሻር ከተማ ፈጥኖ ደራሽ ኃይሉ ያደረሰውን አሰቃቂ ጥቃት አውግዘዋል። የሱዳን የእርስ በርስ ጦርነት ጭንቀት ውስጥ የከተታት የመሰለችው ግጭቱ እንዲጠናቀቅም ለሱዳን ጦር የጦር መሳሪያ ድጋፍ ስታደርግ የቆየችው ካይሮ ህዝቦቿ ሰላም እንዳያገኙ ያላደረገችው ሱዳንን በአባይ ላይ ያለሽን ዝምታ ስበሪ በማለት ጉትጉታ ማድረጓን ቀጥላለች። የሆነ ሆኖ በእስራኤል ጦር ጥቃት ሊፈጸምባቸው እቅድ የወጣላቸው ሳኡዲ አረቢያና ዮርዳኖስ በአባይ ጉዳይ ላይ ከኢትዮጵያ ጋር ውጣት ውስጥ የገባችው ግብጽ ከምስራቅ አፍሪካ ሀገራቶች ጅቡቲና ሱዳን ጋር በቀይ ባህር ላይ ወታደራዊ የጦር ልምምድ አድርገዋል። ይህም የጦር ልምምዳቸው በቀጣዮቹም ቀናት እንደሚቀጥል አስታውቀዋል።